በ1883 በአንድ የበጋ ወቅት ላይ ሳራ የምትሰኝ አንዲት ወጣት ከባለቤቷና ከልጆቿ ጋር የእርሻ ቦታ ላይ የምትኖር ሲሆን ቤቷንም በማጽዳት ላይ ትገኛለች። በዛ ሰዓት ላይም የገዛ እህቷ አካባቢያቸው ላይ ከሚገኝ የምንጭ ውሃ ለመቅዳት ባልዲዋን በመያዝ ወጥታለች። በእርግጥ ሳራና እህቷ ኤሊዛቤት አሁን በሚኖሩበት የእርሻ ቦታ ላይ በአንድ ቤት ውስጥ ሁለቱም ከባለቤቶቻቸውና ከራሳቸው ልጆች ጋር አብረው ይኖራሉ። በዚህም ጊዜ የአሜሪካ ምዕራባዊ በኩል እንደ ዘመናችን የአሜሪካው ክፍል እንደ አሁኑ አሜሪካ ሰው ጥቅጥቅ ብሎ አልነበረም የሚኖረው በተቃራኒው ተራርቆ ነበር ቤቱን የሚገነባው። ለዛም ነው እነዚህ ሁለቱ ቤተሰቦች አካባቢያቸው ላይ ሰው ስለማይኖር አብረው ለመኖር የወሰኑት። የሳራና የኤሊዛቤት ባሎች ደግሞ በጎቻቸውን እንደ እረኝነት በመጠበቅና የእርሻውን መሬት በማረስ ህይወታቸውን ይገፋሉ። ኤሊዛቤትና ሳራ ደግሞ ቤቱን በመጠበቅና አራቱን ልጆች ልጆቻቸውን በመንከባከብ ጊዜያቸውን ያሳልፋሉ። በዛች ቀንም ኤሊዛቤት እዛ ከሚገኘው ምንጭ ውሃ ለማምጣት ስትሄድ፣ ሳራ ደግሞ ቤቱን እያጸዳች ልጆቹን እየጠበቀቻቸው ነው። በዛ መሀልም የቤተሰቡ ውሻ ከመሬት ተነስቶ ከተለምዶ ውጭ መጮህ ይጀምራል። በእርግጥ የእነሱ ውሻ እንደዚህ አይነት ባህሪ የለውም። ያን ቀን ግን በተለየ መልኩ ሲጮህ ውጪ ምን ተፈጥሮ ነው በማለት ወደ በረንዳው ተወጣና አካባቢውን በአይኗ መቃኘት ትጀምራለች። በመጀመሪያ ላይ ዙሪያውን ስትመለከት ምንም ነገር ሊታያት አልቻለም። ከቤታቸው ፊት ለፊት አንድ የሚገኝ ታራ ትራራለ ውሾቹም ቢሆን ወደዛ አቅጣጫ ነው ዞሩ እየጮሁ የሚገኙት። እሷም ብትሆን አንገቷን ከፍ አርጋ ወደዛ ተራራ በምታይበት ሰዓት በህይወቷ አይታ ማታውቀውና ልታይ ማስባ ማታውቀውን ነገር ታያለች። ከተራራው ጫፍ ከዚህ በፊት እሷም ሆነ ቤተሰቦቿ አይቶ የማያውቁት ፍጡር ወደ እነሱ አቅጣጫ እየተምዘገዘገ ከተራራው እየወረደ ነው። ይህም ፍጡር አራት እግር ያለው ሲሆን ጥቅጥቅ ያለም ቀይ ጸጉር አለው። ከዚህም ፍጡር ጀርባ አንድ ሰው ይገኛል። ነገር ግን ሰውየው ከሰውነቱ ይልቅ ሌላ አይነት ነገር ነው የሚመስለው። ፊቱ እጅጉን ውሰርጉዷል። ፊቱ ላይም የሚያስፈራና የሚሰቀጥል ይታያል። እሱም ብቻ ሳይሆን አይን ያለውም አይመስልም። ሳራና ቤተሰቦቿ ደግሞ እጅጉኑ ሃይማኖተኛ ናቸው። ይህኛውም ሰው የሚመስል ፍጡር ከዚህ በፊት አይታ ማታውቀውን ነገር እየጋለፈ ሲመጣ ሳራ ጭንቅላት ላይ የመጣው ብቸኛው ነገር ሰይጣን እንደሆነና ይህም ሰይጣን እሷና ቤተሰቦቿን ሊያጠፋቸው እንደሆነ ብቻ ነው። ወዲያውኑም እየሮጠች ወደ ቤቷ ትገባና በሩን ትዘጋዋለች። ቤት ውስጥ በሚገኙ እቃዎችም በሩ እንዳይከፈት ታስደግፋቸዋለች። የቤቱን መሀል ላይ በመቀመጥ አራቱ ልጆቿን ትሰበስባቸውና አቅፋቸው መጸለይ ትጀምራለች። እየተርበተበተች ጸሎት ላይ እያለችም በመሀል ላይ ከውጪ እጅጉን አሰቃቂ ድምፅ ትሰማለች። ድምፁ ግን የሚያሯሩጣት የሰይጣኑ ድምፅ ሳይሆን በእርግጠኝነት የሰው እንደሆነ ትለያለች። በዚህም ጊዜ እህቷ ውጪ ውሃ ለመቅዳት እንደወጣችም ታስታውሳለች። ይሁን እንጂ ሳራ ምንም ያህል እህቷን ለማዳን ብትሞከረም ሰውነቷም ሊንቀሳቀስለት አልቻለም። እሷ ብትወጣ ደግሞ ልጆቹን ማን ሊጠብቃቸው ነው የሚል ጭንቅላቷ ውስጥ ይመላለሳል። ይህንንም ተከትሎ እህቷን ከጸሎት ውጪ ልትረዳት እንደማትችል ትገነዘባለች። ሰዓታቶችም በኋላ ኤሊዛቤት ወደ ቤቷ አልተመለሰችም። ቅድም ከጭዎቹም ውጪ ሌላ ድምፅ አልወጣም። በዚህም ሀሳብ ውስጥ ተውጣ እግር ኮቴዎች ወደ ቤቱ ሲጠጉ ትሰማለች። ከሱም አልፎ የቤቱ በር ከውጭ ያለ አካል ለመክፈተው ሲሞከረም በአይኑ በብረቷ እየተመለከተች ነው። በዚህም ጊዜ ሳራ ድጋሚ በሩን ለመክፈት እየሞከረ ያለው ሰይጣን ነው እያለች ነው። በዚህም የተነሳ በድንጋጤ መጮህ ትጀምራለች። የእሷንም ጩኸት አይተው አራቱም ልጆች አብረዋት እየጮሁ ነው። በመሃል ላይ ግን በሩ ለመክፈት እየታገሉ ያሉት የሳራና ኤሊዛቤት ባለቤቶች ሲሆኑ ድምፃቸውንም እንደሰማች እጅግኑ ትረጋጋለች። ወዲያውኑም በፍጥነት ወደ በሩ ትሄድና ያስደገፈችውን እቃዎች በማንሳት በሩን ከፍታ ትጠመጠምባቸዋለች። እያለቀሰችም ያጋጠማትን ነገር ለሁለቱ ሰዎች ትነግራቸዋለች። በእርግጥ መጀመሪያ ላይ ባለቤቷና የእህቷ ባለቤት በሚሰሙበት ሰዓት ላይ ለማመን ከብዷቸው ነበር። ነገር ግን እህቷ ኤሊዛቤት እንዳልተመለሰች ሲሰሙ ግድ እሷን ፈልገው ወደ ቤት ማምጣት እንዳለባቸው ስለተሰማቸው ጠመንጃቸውን በመያዝ ወደ ውጪ ፍለጋ ይወጣሉ። በመጀመሪያ ላይም ሰማን እየጠሩ መፈለግ ጀምረዋል። ነገር ግን ምንም አይነት ምላሽ ሲያጡ ድንጋጤ ውስጥ ይገቡና እነሱም እየሮጡ ቦታው መፈለግ ይጀምራሉ። ብዙም ሳይቆይም ኤሊዛቤትን መሬት ላይ በፊቷ ተደፍታ አግኟታል። በእርግጥ ሕይወቷ ያለፈ ሲሆን አካባቢውም ደም በደም ሆኗል። የኤሊዛቤት ባለቤትም ሐዘኑን በሚያወጣበት ሰዓት ላይ የሳራ ባለቤት ወደ ከተማው በመሄድ ሬሳውን የሚያጠነውን ሰውዬ በመጥራት ምን እንደተፈጠረ ለማወቅ እየሞከሩ ነው። በመጀመሪያ ሬሷን በማዩበት ሰዓት ላይ በሆነ እንስሳ ተረግጣ እንደሞተች ነው የሚመስለው። ምክንያቱም እሷ የሞተችበት አካባቢ ላይ የሆነ የእንስሳ ኮቴ ይገኘ ነበር። የሬሳ ተመራማሪውም ቢሆን ያለምንም ጥርጠር በሆነ ፍጡር ተረግጣ እንደሞተች ያረጋግጣል። ነገር ግን እንደ ተለምዶ ፍጡሩ ፈረስ ወይም ደግሞ አህያ እንዳልሆነ መቶ በመቶ እርግጠኛ ነው። ምክንያቱም የፈረስ ኮቴ ወይም የአህያ ኮቴ እንደዚህ ሊተልቅ አይችልም። የሬሳውን መርማሪ ቢሆን ያየው ነገር እጅጉን ግራ ስላጋባው ሳራን ይሄድና ምን እንደተፈጠረ እስኪ ንገሪ ብሎ ይጠይቃታል። እሷም ቢሆን ከመጀመሪያ እስከ መጨረሻ ያንቀን ያጋጠማትን ተነግሯለች። መቀጠለም ሰይጣን እህቴን ገደለብኝ እያለችም እያለቀሰች ነው። ምንም እንኳን ሳራ እህቴ በሰይጣን ተገደለ ብትልም የሬሳ መርማሪው ግን መቶ በመቶ የእሷን ታሪክ ማመን ይከብደዋል። በተመሳሳይ መልኩም ደግሞ እንደዚህ አይነት የእግር ኮቴ የትም አይቶ ስለማያውቅ ግራ በሚያጋባ ቦታ ላይ ሆኖ ይቀራል። ብዙም ሳይቆይም ይሄ ዜና እዛ አካባቢ ለሚኖሩ ሰዎች የቡና ወሬ በሚመስል መልኩ እጅጉን ይሰራጫል። ነገሩም እጅጉኑ ታዋቂነት ከማግኘቱ የተነሳ እዛ አካባቢ ላይ ቀዩ መንፈስ እያሉ የተፈጠረውን ነገር ስያሜ ሰጥተውት ያርፋሉ። እንደዛም ሆኖ ግን ሙሉ በሙሉ ለማመን ይከብዳቸዋል። ስለዚህም እንደ ማንኛውም አፈታሪክ እንደ ተረት ተረት ተደርጎ እዛ አካባቢ ላይ መነገር ይጀምራል። ነገር ግን ለቀጣዮቹ ዓመታት የኛው ቀዩ መንፈስ ፍጡር በብዙ ሰዎች እዛ አካባቢ ላይ እየታየ እንደሆነ ከተለያዩ ሰዎች መሰማት ይጀምራል። እንዲያውም አንዱ ነዋሪ ሲናገር እዚህ ፍጡር ጋር አይን ለአይን ታይቶ እጅጉን ከመቅረቡ የተነሳ በገመድ ሊያስሮ ሲሞከር ፍጡሩና ፍጡሩ ያሉ ሰውዬ ወዲያውኑ ተሰውረውበት እንደጠፉ ይናገራል። ለአስር ዓመታትም ይሄ ነገር በዚህ ሁኔታ ይቀጥላል። አንድ ቀን ላይም የሆነ ገበሬ ቤቱ ተቀምጦ በመስኮት ውጩን በሚያይበት ሰዓት ላይ የእርሻው መሬት ላይ ፍጡሩና ሰውየው ወደ ቤቱ ዞሮ ቆመ። በዚህም ጊዜ ይሄ ገበሬ ይነሳና ጠመንጃውን በመያዝ ከመስኮቱ በኩል ሆኖ ተኩሶ ይገለዋል። መውደቁንም እንደተመለከተ ይህ ገበሬ እየሮጠ ወደ ቦታ ሄደና ለአስር ዓመታት የተረበቀው ሚስጥር ለከተማው ነዋሪዎች ያጋልጠዋል። እውነታውም ይህንን ይመስላል። በእርግጥ የአንቀን ሳራ ያየችው ነገር ሰይጣን አልነበረም። እጅጉን የሚያስፈራው ፍጡር አሁን ላይ ማንም ሰው ቢመለከተው በቀላሉ የሚለየው ነገር ነው። ነገር ግን በዛ ጊዜ ለነበሩ የአሪዞና ሰዎች በፍጹም ሊያውቁት አይችሉም። ፍጡሩም ቀይ ጸጉር እና ረጅም አንገት አለው። ጀርባውም ቢሆን ሁለት ሻኞች ይገኙበታል። እንስሳውም ግመል ነው። ይህም ግመል የመጣው ከመካከለኛው ምስራቅ ሲሆን ለእርሻም ተፈልጎ ነበር። ነገር ግን እንደ ድንገት ታስሮ ከተቀመጠበት ቦታ ስላመለጠ ነው። ነገር ግን ይህኛው ግመል ብቻውን ነገሩን አስፈሪ አድርጎት ሰይጣን የሚሰኝ ስያሜ እንዲሰጠው አላደረገም። ከግመሉም በተጨማሪ ግመሉ ላይ ሰው የሚመስል ነገር አለ ብያቸዋለሁ። በእውነትም ግመሉ ላይ ተቀምጦ የነበረው ሰው ነው። ታዲያ እንዴት ሰው አይታ ሰውነቱን መለየት ይከብዳታል ካላችሁ ግመሉ ላይ ተቀምጦ የነበረው ግለሰብ ሕይወቱ ያለፈ ሲሆን በሰዓቱም እየበሰበሰ ነበር። ለዛም ነው ፊቱ ወደ ውስጥ የሰረጎደው አይኖቹም የተበሉት፣ አስፈሪ ፈገግታም ፊቱ ላይ ሲታይ የነበረው ጥርሱ አካባቢ የነበሩት ቆዳዎች ተበልተው ሙሉ በሙሉ አጽሙ ስለሚታይ ነው። በእርግጥ እንዴት ይህ ሰውዬ ዛሬ እንደወጣና ማን እንደሆነ ማንነቱ አይታወቅም። ነገር ግን እንደ ዕድል ሆኖ ይህ ሰውዬ ግመሉን እየጋለበ እያለ ሕይወቱ እንዳለፈ ና ከግመሉ ላይ እንዳልወደቀ ያሳያል። እነዚህ ነገራቶችም ተደማምረው ይህን ለሚያየው ግለሰብ እውነትም ሰይጣን እነሱን ሊያጠፋቸው እየመጣ ይመስላል። እስከ ዛሬ ዕለት ድረስም በአሪዞና ከተማ ላይ ይሄኛው አፈ ታሪክ እንደ ቀልድ የሚነገር ሲሆን ለማስታወሻ ያህልነትም በከተማው ላይ ሐውልት ተሰርቶለታል።